ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት አደራ ልጆች በመላው ዓለም የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በሙሉ እንኳን ለአባታችን ለብፁዕ አቡነ ዜና ማርቆስ ዓመታዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ ጻድቃን ዘማታት ወርኃዊና ዓመታዊ ክብረ በዓል በሰላም በፍቅር በምሕረቱ እና በቸርነቱ ለዛሬዋ ቀን ለዚህ ሰዓት ለስ ደቂቃ ላደረሰን ለሀያሉ ልዑል እግዚአብሔር ክብር ምስጋና ሁሉ ለእርሱ ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሶስት ቀድሰው ህዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ እያሱ ገዝተው ያቆሟትና ስምንት እንጀራን አበርክተው ስምንት ሺህ ህዝብ በመመገብ ጌታችንን የመሰሉት ታላቁ ጻድቅ አቡነ ዜና ማርቆስ ዓመታዊ መታሰቢያ በዓላቸው ነው። በትሕርምትና በተጋድሎ የጸናች ክብርት ማርታ እረፍቷ ነው። ይህችም ቅድስት ከቀድሞው የዝሙት ህይወት በንስሐ ተመልሳ በመመንኮስና ገዳም በመግባት በታላቅ ተጋድሎ 25 ዓመት የኖረችና ሰይጣንን ድል ነስታ ታምራትን እስከ ማድረግ ድረስ የተጋደለች ታላቅ እናት ናት። ዳግመኛም በዚህች ዕለት ከሀዲያን አንድ ዓመት ሙሉ ያለማቋረጥ በጽኑ ካሰቃዩት በኋላ በዓመቱም በሚነድ እሳት ውስጥ ሲጨምሩት እሳቱ ምንም ሳይጎደው በውስጡ ሆኖ ሲጸልይ በመታየቱ ብዙዎች ያሳመናቸው ኤጲስ ቆጶስ አባ ኢላሌዎስ በሰማዕትነት አረፈ። ሰማዕቱ ቅዱስ ኮሪዮን እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ኢትዮጵያዊ ጻድቅ አቡነ ተጠምቀ መድኅን መታሰቢያቸው ነው። ቅድስት ማርታ ከምስር ተወላጆች ውስጥ ስትሆን ወላጆቿም እጅግ ባለጸጋዎች ነበሩ። እርሷም በመጀመሪያ በዝሙት ሕይወት የምትኖር ነበረች። የከተማ ጎልማሶችና ታላላቆችም ወደ እርሷ እየመጡ ያመነዝሩም ነበረ። ከዚያም በኋላ ስራዋ ተገለጠ። የእርኩሰት ስራንም በግልጥ አብዝታ የምትሰራም ሆነች። ለስም አጠራሩ ክብር ይግባውና የጌታችን የከበረ የልደቱ በዓልም በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ ጠባቂው ከለከላት፣ አንቺ በምግባር የረከሽ ስለሆንሽ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም በማለት ተናገራት። ይተዋትም ዘንድ በከለከላት ጊዜ ብታባብለውም እምቢ ስላላት በመካከላቸው ታላቅ ጸቦነ ኢፖስቆፖሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያን ደጃፍ ደረሰ። ማርታንም ባያትም ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂ ምን አንቺም፣ የረከች ስለሆንሽ ወደ እግዚአብሔር ቤት ትገቢም ዘንድ አይገባሽም አላት። በዚህም ጊዜ ማርታ እያለቀሰ ለኢፖስቆፖሱን ንስሐ ገባለሁ እንጂ ወደዚህ የረከሰ ስራ ከእንግዲህ አልመለስም፣ ብትቀበለኝም መነኩሳለሁ አለችው። ኢፖስኮፖሱም ገንዘብሽን እና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልሽ ዋላምንሽም አላት። ያን ጊዜ መሄዳ ጥሪቷንና ዋጋው ውድ የሆነ ጌጧንም አምጥታ በኢፖስኮፖሱ ፊት ጣለችው። እርሱም በፊቱ አቃጠለው። ከዚያም በኋላ የራሷን ጠጉር ተላጨች። ኢፖስኮፖሱም ማቅ ልብሶ ወደ ደናግል ገዳም ላካት። ቅድስት ማርታም በዚያ ትልቅ ተጋርሏን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለ የተገስጻት ነበረ በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልቻልሽ ብርሃን ወደተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ዳግመኛም በጸሎቷ አቤቱ ቤተ ክርስቲያን ከሚጠብቀው ሰውዬ የደረሰብኝን ሀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንንም ድል እስካደረገችም ድረስ 25 ዓመት በታላቅ ተጋሩ ኖረች። በእነዚህ ዘመናት ሁሉ ከገዳም ግቢ ወደ በርም አልወጣችም። ከዚያም በኋላ በሰላም አርፋ ነፍሷን ለእግዚአብሔር አሳልፋ ሰጠች። የቅድስት ማርታ ረዴት በረከቷ ይደርብን በጸሎቷ ሚማረን አሜን። አባ ኢላሪዮስ ይህም ቅዱስ ከሀዲው ንጉስ የላኪዎስን ጣዖታትን ስለ ማምለኩ ይገስጸውና ይመክረው ነበረ። ንጉሱም አይሁድ የሰቀሉትን ባለማምለኪ አንተ ከሀዲ ትለኛለህን? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያንን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚያም በኋላ ንጉሱ ከመኳንቶቹ ለአንዱ መኮንን እንዲያሰቃየው አሳልፎ ሰጠው። መኮነኑም አባይል ላሬዎስን ባለመራራት ያለማቋረጥ አሰቃየው። መኮነኑም ለአንድ አመት ያህል ያለምንም ማቋረጥ ልዩ ልዩ በሆኑ ስቃዎች ሲያሰቃየው ኖረ። በዓመቱም ፍጻሜ አባይን ላሪዎስን ወስደው እሳት ውስጥ ጣሉት። እርሱም ከእሳቱ ውስጥ ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህም መልእክት ክብር ይግበውና በጌታችን ስም ብዙዎች አምነው በሰማዕትነት አረፉ። ከዚያም በኋላ ከትክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮነኑን ማሰቃየት በሰለቸው ጊዜ የአባይ ላሪዎስን ራስ በሰይፍ እንዲቆርጡት አዘዘ። በትእዛዛቱን መሰረት ጨፍሮዎቹ አባይ ሰየፏቸውና የሰማዕትነታቸው ፍጻሜ ሆነ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀዳጁ። ረድኤተ በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። አቡነ ዜና ማርቆስ። አባታችን ዜና ማርቆስ ሀገራቸው ጽላለሽ አውራጃ ምድር ዞረሬ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያውና ወንጌላዊ ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገሩና ቱርፋቱ በአለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት ለአባቱ ለቄስ ዮሐንስም እንዲሁ ተገልጦለት ሚስት ማርያም ዘመዳ የካቲት 24 ጸንሳ ህዳር 24 ቀን ይህውም በካህናት ሰማይ በዓል ቀን ትወልዳለች ስሙም ዜና ማርቆስ ይባላል በማለት ብስራቱን ነግሮታል በወንጌላዊ ቅዱስ ማርቆስም ብስራት መሰረት አባታችን በተወለዱም ዕለት ቅዱስ ራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲገርዷቸው ለሰዎችም ሁሉ ታይቷል። በወቅቱም የአባ ሳሙኤል ዘወገግ አባት እንድርያስ እና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁም ድረስ ይሄንን ባይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብርም ወስደው ለማርቆስ እና ለቅዱሳን ጳጳሳትም አስባርከዋቸው መልሰው ለእናቱ ሰጧቸው። እናቱ ግን ይህንን አታውቅም ነበረ። አቡና ዜና ማርቆስን በተወለዱ በሶስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ፣ ለወልድ፣ ለመንፈስ ቅዱስ እሰግዳለሁ ብለው ሦስት ጊዜ አምላካቸውን አመስግነው ሰግደዋል። በአርባ ቀኑ ሲጠመቅ የሚያጠምቀው ካህን የአባቱ ወንድም እንድርያስ ውሃ ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚያደርግለት አስረዳው። እንድርያስም ዕድሜው ሰባ ሁለት ነበረና ራሰ በራ ስለነበረ በሆም ራሱን ቢታጠብበት ጸጉር አብቅሏል። ሕዝቡም ሁሉ ይህንን አይቶ አደነቀ። ያችን ውሃ ሌሎችን በጣም ብዙ ታምራትን አደረገች። አንድ ዓመት በሆነውም ጊዜ ቤተ ክርስቲያን ውስጥ እየደሃ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና መቤታችን ጋር አቅርቦት አስባርኮታል። እንዲሁም የአስራ አምስቱን ነቢያትን፣ የአስራ ሁለቱን ሐዋርያት፣ የሰባ ሁለቱን አርዴት ሃይማኖታቸው የቀና የሶስት መቶ አስራ ስምንቱን ሊቃውንት፣ የጻድቃን፣ የሰማዕታት የእነዚህም ሁሉ በረከት እንዲቀበል ካደረገው በኋላ ወደዚያች ቤተ ክርስቲያን መለሰው። ከጳጳሱ ከአቡነ ጌርሎስም ዲቁናን ተቀብሎ ከአባቱ ጋራ ወደ ሀገሩ ሲመለስ ዘራፊዎች ደብድበው ብትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስም ወደ ፈጣሪው በጸለየ ጊዜ ብትራቸው ባኮና ነድፋ ገደለቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢውም ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸዋል። ከዚያም በኋላ ብሉያትና ሐዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያም በሰርጉ ዕለት ማታ ጌታ እናትና አባቱን ሚስቱን፣ ቤቱን፣ ንብረቱን ያልተወ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፤ እህቶ የዚህ ዓለም ኑሮ ምን ይጠቅመናል? ዓለምም ፍላጎቱም ያልፋል። ስለዚህ የነፍሴ ድኅነት ለመሻት እሄድም ዘንድ አሰናብቺኝ ሲላት እርሷም አንተ የተውከው ዓለም ለእኔስ ምን ይጠቅመኛል? በማለት ሁለቱም ሰው ሳያያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱስ ውራኤል እና ቅዱስ ሩፋኤልም እየመሯቸው ዜና ማርቆስን ምሁረ ገዳም ኢየሱስ፣ እርሷን ደግሞ ወደ ቤተ ድናግል ማማስ ደብራ ደረሷቸው። እርሷም ሙትን እስከ ማስነሳት ደርሳ ታላላቅ ታምራትን እያደረገች ቆይታ ተጋድሏን ፈጽማ በጥር 21 ቀን በክብር አርፋለች። አርፋ የተቀበረችውም በዳመና ተነጥቃ ኢየሩሳሌም ከሄደች በኋላ መቤታችን በተቀበረችበት በጌቴ ሰማኔ ሲሆን፣ ሁለት አንበሶችም ጉድጓድ ቆፍረው ቀብረዋታል። አባታችንም በምሁረ ሀገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ቀብረውታል። ገዢውም ተቆጥቶ በአባታችን ላይ ክፉ ሲያደርግ ካላመንክ አንተም እንደ አምላክህ እንደ ማርቆስ መሬት ተከፍታ ትውጣሃለች ብሎ በተናገረበት ቅጽበት ገዢውን ከነ ሥራዊቱ መሬት ተከፍታ ዋጠቻቸው። ከዚያም ፈጥነውና በዳመና ተነጥቀው ወደ ግብፅ በመሄድ ከአባ ቢንያሚን ቅስና ተቀብለው መጡና መሬት ተከፍታ የዋጠቻቸውን የገዢውንም ቤተሰቦች ጨምሮ ብዙ ሺህ የምሁር ሕዝቦችንም አስተምረው አጠመቋቸው። ያንን ገዢም ስለ ተጠመቁ ልጆችና ሚስቱ ብለው ከአምስት ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚሁም ሀገር ከአባ ዜና ማርቆስም ጋር ሳሉ የኢትዮጵያው ጳጳስ አባ ጌርሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ ሀገር ገርዳን የሚባለውን ጣዖት ሰባብረው በውስጡ የነበረውንም ሰይጣን እንደ ትቢያ በኖ እስኪጠፋም ድረስ አስጨንቀውታል። ህጻናቱን ጨምሮ ከመቶ ሀያ አራት ሺህ በላይ የሚሆኑትን ህዝቦችንም አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁል ጊዜ እንደ ጓደኛ እያናገራቸውም ይረዳቸውም ነበረ። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑ ተአምራት በህዝቡ ዘንድ ውዳሴን እያመጣ እንዳያስቸግራቸው ብለው ይሄንን ታምር የማድረግ ስራ እግዚአብሔር እንዲያርቅላቸው ይለምኑትም ነበረ። ወገዳ በምትባልም ሀገር ሄደው በዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻው ብዙ ታምራትን እያደረጉ ቆይተዋል። ለአባት ዜና ማርቆስ እና ለሌ ሌሎች ለብዙ አባቶችም የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትህትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበር። ወደ ሙረት ሀገርም እንዲሁ መልአከ ነግሯቸው ሁለቱም ሄደው በዚያም አብረው ተቀምጠዋል። ጣዖት አምላኪውን የሙረቱ ገዢ ሊገድላቸው ፈልጎ ከነስራዊቱ ወዳሉበትም ዋሻ ሄደ። አቡነ ዜና ማርቆስም ተራራውን በስላሴ ስም ባርከው ቢያዟትም የገዥውን ጭፍሮች አፏን ከፍት ቢያዟትም የገዥውን ጭፍሮች አፏን ከፍታ ዋጠቻቸው። ገዥውን ዲል ገዥውን ዲል አስገድነም ገዥውን ዲል በታምራቻቸው አሳምነውት አስተምረው አጠመቁት። ከዚያም በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራሪያ ሀገር እንዲሄዱ ስለነገራቸው አቡነ ተክለ ሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልብሰዋቸው ዜና ማርቆስንም በደብረ ብስራት እንዲጻኑ ከነገሯቸው ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብስራት ዛፎቹ እንጨቶችና ድንጋዮቹ ሁሉ አቡነ ተክለ ሃይማኖትን እንደ ንጉስ ሰራዊትም ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜኔ ዜና ማርቆስን ቦታ ትታችሁ ከዚህ ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብሏቸዋል። ሰውም እንኳን ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራሪያ ከመምጣቱ በፊት ይሄንን ምድር ሳይሳለም ወደ እኔ አይምጣ በማለትም ቃል ኪዳናቸውን ከደብረ ብስራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ስረ ገላም ሆነው እግዚአብሔርን ወደማያውቁት ወደ አዳል ህዝቦችም ሄደው ከጣዖታት አምላኪው ንጉሥ ከአብዲል ማልፊትም ወንጌልን ሲያስተምሩ ንጉሱ በጦር ወግቶ ገሏቸዋል። ነገር ግን መልአኩ ሩፋኤል መጥቶ ከሞት አስነስቷቸዋል። የንጉሱን ጣዖትና አገልጋዮቹን መብረክ ከሰማይ ወርዶም ሲያጠፋቸው ንጉሱ ሰራዊታቸው ደግሞ የንጉሱ ሰራዊቶቻቸው ደግሞ በመሬት ላይ ወድቀው ቀርተዋል። ንጉሱና ሰራዊቶቻቸው ደግሞ በመሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ ከአባታችን ከተወጋው ጎናቸው የፀሐይ ብርሃን ወጥቶ ለንጉሱ አብድልማል አብርቶለታል በእርሱም አምኖ ከነ ቤተሰቡ የተጠመቀ ሲሆን ሚስቱም በአርማኒያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ በሰማዕትነት ተቀብላለች። በሀገሪቱም የተጠመቁት ሰዎች ቁጥር ከስምንት መቶ ሺህ በላይ ናቸው። ከዚያም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት ሀገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎችንም ተሳልመዋል። በጌታችን መቃብር ላይ አፈር ዘግነው ከዮርዳኖስ ወንዝ ውሃ ቀድተው ለነስራ መሮዎችን አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋርም ጨምረውታል። ጌታችንም ይህች ምድርህን እንደ ኢየሩሳሌም አድርጌልሃለሁ የሚል ቃልኪዳን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረን ሰይጣን ገዝተው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኖሯል። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከት ተቀብለዋል። ወደ ትግራይም በመሄድ የተሰሃቱ ቅዱሳን ገዳማትን ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜም የሚያገ ያሳያቸውም ዘንድ ወደ ቅዱስ ያሬድን መቃበር ሄደው ሰባት ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄደው በዚያ ከቅድስት ድንግል ማርያም ከቅዱስ ኤፍሬምና ከቅዱስ አባህር ያቆስም ጋራ ሆኖ እነርሱ ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመ ተገልጦላቸዋል። አባታችን ወደ ላሊበላም ሄደው ከቅዱስ ላሊበላ በረከትን ተቀብለዋል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባ ኢየሱስ ሞዓ ጋራ በመሄድ እንዲሁ ተባርከዋል። በታናሽም ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖ ከኤልያስ እና ከእዝራ በረከትንም ተቀብለዋል። ወደ እስላም ሀገርም በመሄድ ለአንድ ዓመት ቆይተውን በዚያ ያሉ ህዝቦችንም በታምራታቸውና በትምህርታቸው አሳምነው አጥምቀዋቸዋል። ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸውን በኋላ ወደ ሰማይ አውጥቶ ገነትንና ሲወልን ሁሉ አሳይቷቸዋል። አቡነ ዜና ማርቆስ ስምንት እንጀራና አበርክተው ስምንት ሺህ ሰዎችንም በመመገብ ጌታችንን መስለውታል። ቀድሰው ህዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ እያሱ ገዝተው አቁመዋታል። በተሳስ ወር መባቻ አባታችን በገዳመ ድንሰ በረሃ ያገኛት ታምረኛዋ ስዕለ ማርያም ወዳለችበት ቤተክርስቲያን ቤተ ክርስቲያን ሄደና ለመቅደስ ሰራጺ ካህን ሆኖ ተሰየመና እንደሚገባ ለመቀደስ ሰራጺ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ስራት ጀመረ። ማጥንት ይዞ እየዞረ ቤተ ክርስቲያኑን በሮችንም በሚያጥንበትም ጊዜ ስጋ ወደሙን ለመቀበል እርስ በርሳቸው ሲጨናነቁ የልጆቹ መነኮሳትን ብዛት ተመለከተ። ያን ጊዜም በልቡ አሰበ እንዲህም አለ፣ ይህንን ያህል ያለውን ሰው ቅዱስ ቁርባን ማቀበል እንዴትስ ይቻላል? ይህ ሁሉ ሰው በተራ እስኪቀበልም ድረስ ፀሐይ ይገባል መሽቶም ሌሊትም ይሆናል አለ። ከዚያም በኋላ ዓይነ ልቦናውን ወደ ሰማይ አቅንቶ አቤቱ ጠላቶችን እስኪደመስስና ለእስራኤል ልጆች እርስታቸውን እስካካፈለም ድረስ ለእያሱ ፀሐይን በገባዖን ያቆምካ አንተ ነህ። ዛሬም ቅዱስ ሥጋህን ክቡር ደምህን ለእነዚህ ባሮችህ ቅዱሳን መነኩሳትና ለህዝቦችህ እስከማቀብላቸውም ድረስ እንዲሁ በቸርነት ብዛት ፀሐይን አቁማት አለ። ፀሐይን አቁማት ብሎ በጸለሄም ጊዜ ፀሐይዋ ወዲያውኑ ቆመች። ከዚያም በኋላ ቅዳሴውን ጨርሶ ህዝቡ ሁሉ አቆረባቸው። ቅዱስ አባታችን በምሁረ ኢየሱስ ገዳም ኮሬብ በሚባል ዋሻ ውስጥ አርባ ዓመት ዘግተው ተጋድለዋል ተጋድለዋል። በዚያም ሳሉ መላእከ የእረፍታቸውን ዕለት ታህሳስ ሶስት ቀን እንደሚሆንም ስለነገሯቸው ታህሳስ አንድ ቀን ወደ ገዳማቸው በመሄድ ቀድሰው ህዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን ለሁለተኛ ጊዜ እንደ እያሱ ገዝተው አቁመዋታል። አባታችን ዜና ማርቆስ የረፍታቸውን ዕለት ከመላኩ ከተረዱ በኋላ ለደቀ መዛሙርቱ እንዲህ አሏቸው፣ ከዚህ ዓለም የምለይበት ጊዜ ደርሷልና ወደ ፈጣሪ ሄዳለው። እኔ ሽማግሌ አባታችሁ የምመክራችሁን ስሙ። ከበጎ ስራ ሁሉ አስቀድማችሁ እርስ በርሳችሁ ተዋደዱ። ፍቅር ሰማያዊ መንግስትን ለማግኘት በባለሟላነት ወደ እግዚአብሔር ፊት ያደርሳልና ብለው መከሯቸው። ዳግመኛም ጾመኛ ነኝ አትበሉ አሏቸው። ስለ ነፍሳችሁ ድህነት ከመከራና ከጥፋትም ሁሉ ለማምለጥ በምትጾሙ ጊዜ እንዲሁ የጾማችሁ እንዲሁ እየጾማችሁ ሳላችሁ ስለምትሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡም ብታዋቸው መብልና መጠጥን በሚወዱ ሰዎች ፊት፣ በውጭ በአደባባይ ዛሬ የጾም ቀን ስለሆነ እኛን እንጾማለን አትበሉ። ስለ እናንተ መጾምና ስለ እርሱም አለመጾም ስለ እነርሱም አለመጾም አንዳች አትናገሩ። ባለመጾማቸውም አትንቀፏቸው። ስለ ሌላ ስራ ወደማይጾሙ ሰዎችን ብትደርሱ ግን በጾም ዕለት ወንድሞቻችሁን ኑ አብረን እንብላ በሏቸው። እኛ እንጾማለን አትበሉ፣ እንዲህ በሉ እንጂ ወደ እናንተ ከመምጣታችን በፊት ከቤት በልተናል ጠግበናል ስትሏቸው እናንተ እንደምትጾሙ ያውቃሉ። ከዚያም በኋላ አቡነ ዜና ማርቆስ ታህሳስ ሁለት ቀን የደቀ መዛሙርቶቻቸው እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታህሳስ ሶስት ቀን በመቶ አርባ ዓመታቸው ነብይም፣ ሐዋርያም፣ ካህንም፣ ባለራእይም የሀገራችን ብርሃን የሆኑት ጻድቁ አባታችን በክብር አርፈዋል። የአቡነ ዜና ማርቆስ ረድኤት በረከታቸው ይደረብን፣ በጾለታቸው የሚማረን አሜን። ዳግመኛም በዚህች እለት ኢትዮጵያዊ ጻድቅ አቡነ ተጠምቀ መድኅን መታሰቢያቸው ነው። ጻድቁ የተወለዱት በአጼ ሲሲኒዮስ ዘመን ስድስት 1610 ዓመተ ምሕረት ሲሆን ወላጆቻቸው ወልደ ክርስቶስ እና ወለተ ማርያም ይባላሉ። ታኅሳስ ሁለት ቀን እንደ መወለዳቸው ክርስትና የተነሱት ጥር አስራ አንድ ቀን ነበርና ካህኑ ተጠምቀ መድኅን አላቸው። በምድረ ጎጃም ከበቀሉ ታላላቅ ቅዱሳን አንዱ የሆኑት አባ ተጠምቀ መድኅን ገና ከህፃንነታቸው ጀምሮ ጸጋ እግዚአብሔር የጠራቸው ነበሩ። ህፃን እያሉ ቃለ እግዚአብሔር መማር ቢፈልጉም አባታቸው አባታቸው በግድ እረኛ ያደረጋቸው እርሳቸው ግን በህፃን ልባቸውም ቢሆን ቤተሰቡን ማሳዘን አልፈለጉም። ይልቁኑ ወደ በረሃ ይወርዱና አንበሳውን፣ ነብሩን፣ ተኩለውን ሰብስበው በሉ እኔ ልማር ሊሄድ ስለሆነ እኔ ልማር ሊሄድ ስለሆነ እስከ ማታ ድረስ ጠብቁልኝ ብለው ለአራዊቱ አደራ ይሰጣሉ። አራዊቱ ከበጉ ከፍየሉ ከላሙ ጋራ ሲቦርቁ ይውላሉ። ተጠምቀ መድኅን ደግሞ ዳዊትን ወንጌልን ሲማሩና ሲጸልዩ ውለው ማታ ይገባሉ። ተጠምቀ መድኅን በሕፃንነታቸው ቁርስና ምሳቸውን ለነዳያን በመስጠት በቀን አንድ ማዕድ ብቻ ይቀምሱም ነበረ። ሀያ ሶስት ዓመት ሲሞላቸው ወደ መርጦ ለማርያም ሄደው መንኩሰዋል ከዚያም ከዚህም ጊዜ በኋላ ለሰላሳ ሰባት አመት በፍጹም ተጋሩ ኖረዋል። ራሳቸውን ዝቅ አድርገው አገልግለዋል። ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶዎችን አሳምነው አጥምቀዋል። ካህናቸውና እንዲሁም ሰባት ገዳማትንና አስራ ሁለት አብያተ ክርስቲያናትን አሳንጸዋል አንጸዋል። ጻዲቁ በተሰጣቸው መክሊት አትርፈው በ60 ዓመታቸው በ100 በ60 ዓመታቸው በ1670 ዓመተ ምህረት በአጼ ዮሐንስ ዘመን ጻዲቁ አርፈዋል። እግዚአብሔር የምህረት ቃል ኪዳን የገባላቸው ሲሆን አጽማቸው ዛሬም ባጋሾላ ቅዱስ ጊዮርጊስ የእናቶች ገዳም ውስጥ ይገኛል። የአቡነ ተጠምቀ መድኅን ረዴት በረከታቸው ትደርብን በጸሎታቸው ሚማረን አሜን። ወስባሃተ ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር ይቆየን፣ አሜን። አኑሮኛ ልቸርነትህ ልኬ ሌለው ደግነትህ እንዳንተ አይነት የት ይገኛል። ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኖሮኛ ሊቸርነትህ ልኬ ሌለው ደግነት እንዳንት አይነት እከት ይገኛል። ሁሉም ነገት ይለኛል፣ ሁሉም ነገት ይለኛል ያች ፈጓ ዳኝ ጂ ዛሬም ላይኔ ተዘርግታ